በተለይ ከእገታ ጋር ተያይዞ በተደጋጋሚ ባለፉት ጥቂት ዓመታት በተደጋጋሚ ነገር ህብረተሰቡንም ከፍተኛ ስጋት ውስጥ የከተተ እና እንደ አንድ የገቢ ምንጭም ሲታይ የነበረ ስለሆነ ይህንን ስራ በኃላፊነት ለማስቀረት የአገር መከላከያ ሰራዊት የፌዴራል ፖሊስም፣ የደህንነት ተቋማትም በጋራ ተቀናይተን ከክልሎች ጋር በሰራነው ስራ አሁን ላይ ይሄ ነገር በከፍተኛ ደረጃ መቆጣጠር የተቻለበትና እነዚህ ይሄንን ስራ የሚሰሩ ኃይሎችን የሚታወቁ ናቸው። አንዳንዶቹ እነሱንም እንደ ሽፋን ተጠቅመው የግል ገቢያቸውን ለማሳደግ እንደሚሰሩ በሰራናቸው ኦፕሬሽኖች ማረጋገጥ ችለናል። ለምሳሌ ሸኔ በራሱ የሚያግተውና የሚሰራው አለ። በያለበት ቦታ ላይ የገጠሩ ንብረተሰብ ሌሎች ወይ በከተማ የሚኖሩ ቤተሰቦቻቸውን እዛ እያገቱ እዚያ ያለውን ገንዘብ የሚጠይቅ ይሄ በተግባር የዛ የሽብር ኃይሉ አንዱ ዓላማው ስለሆነ እሱን ሲያከናውን የቆየበት ሁኔታ አለ። ጽንፈኛ ፋኖ በተመሳሳይ እንደዚሁ እያገተ ገንዘብ የሚጠይቅበት አሁንም አልፎ አልፎ ባሉበት አካባቢ ያለውን ህብረተሰብ በዚህ መልኩ የሚያሰቃዩበት ሁኔታ ነው ያለው። ነገር ግን በከተሞች እነዚህ ሰዎች በማይንቀሳቀሱበት አካባቢ በሁለት መልኩ፣ አንደኛ የእነሱ ሴል የሆነው ግሩፕ የጸጥታ ኃይሎችን ዩኒፎርሞች በተለያየ መልኩ አግኝቶ እየተጠቀመ እገታዎች ሲያከናወን የነበረበትን ሁኔታ አይተናል። ባለፈው ዓመትም ታስታውሳላችሁ፣ እዚ አዲስ አበባ ላይ በሌ ላይ በተደረገ ኦፕሬሽን ህጋዊ እርምጃ የተወሰደባቸው አሉ። እነዚ እነዛ ኃይሎች ሲጠቀሙ የነበረው የጸጥታ ተቋማትን ዩኒፎርም ነው። እንደዚሁ ደግሞ ምንም ከግንኙነት የሌላቸው ነገር ግን ያንን ስም ይዘው ህብረተሰቡን በተለያየ መልኩ በስልክም በምንም እየደወሉ እኛ ከሌነ እንደዚህ የማታደረጉ ከሆነ እያሉ ህብረተሰቡን እያስፈራሩ ገንዘብ ለማግኘት የሚያደርጉ ኃይሎች ነበሩ። እነሱንም መቆጣጠር ችለናል። በሁሉም መልኩ በዚህ ዙሪያ የነበረውን ችግር ለማስቀረት በተሰሩ ኦፕሬሽኖች በቁጥጥር ስር እንዲውሉ የማድረግ በተለያየ መልኩ ደግሞ ያገኟቸውን ገንዘቦች እሱ በባንክ እንዲታገድና በህግ ቀጣይ የምርመራ ሂደቱ እያለቀ ሲሄድ ህብረተሰቡ በዚህ ጥቃት የደረሰበትና ገንዘቡን እነዚህ ሽብር ኃይሎች የቀሙትን ለመመለስ የሚሰራበት ሁኔታ በምርመራ እየታየ ነው ያለው። ቀላል የሚባል ብር አይደለም። በብዙ ሚሊዮኖች የሚቆጠር ፖሊስ አሳግዶ ምርመራ እያከናወንባቸው ነው ያሉት። ስለዚህ በሽብር ኃይሎችን ሌሎች የእነሱንም ስም ከቨር እየተጠቀሙ ይሄንን የሚሰሩ እና በግልም ደግሞ እንደ ገቢ ምንጭ አይተው በዚህ ጉዳይ ላይ የተሰማሩትን በቁጥጥር ስር እያዋልን ተጠያቂ እያደረግን ያለ ነው። አሁን ላይ ቅድም ከነሷቸው የሽብር ኃይሎች ከ972 በቁጥጥር ስር ውለዋል ከምንላቸው ውስጥ በተለያየ ጊዜ ህብረተሰቡ ላይ እገታም ግድያም ሲፈጽሙ የነበሩ ኃይሎች ጭምር የተካተቱበት ምርመራና ኦፕሬሽን ነው። ለዚህ አሁን ሁላችንም እንደምናውቀው ብዙ በዚህ ጉዳይ ላይ የሚሰማ ነገር የለም። በመስመሮች ላይም በመስመሮች ላይም ባለው እንቅስቃሴ የፌዴራል ፖሊስ የወንጀል መከላከል ኃይላችን በጣም ጠንካራ የፈጥኑ ድራሽ ኃይል አለ። ጠንካራ የኮማንዶ ኃይል አለ። ይህ ኃይል በአራቱም የሀገራችን ማዕዘኖች ስምሪት ያደርጋል። በአምስቱም የአዲስ አበባ መውጫ የክልል መንገዶች ላይ ፓትሮሎች ይደረጋሉ። በዚህም ከአራት መቶ በላይ መንገድ ላይ ዘረፋዎችን፣ ግድያዎችን ሲፈጽሙ የነበሩ ኃይሎች ላይ የተለያዩ ደረጃ ያላቸውን እርምጃዎች ወስዷል። አብዛኞቹን በቁጥጥር ስር አውሏል። አሁን ላይ ብዙውን ሶሻል ሚዲያ ላይ ከምንሰማው በስተቀረ ሁላችንም አብዛኛውን እንቅስቃሴ እናደርጋለን። መንገዶቻችን በየትኛው መልኩ በጣም የተሻለ እና ተፈለገበት ቦታ የሰው መንቀሳቀስ የሚችልበት ሁኔታ ተፈጥሯል።